በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሳሙታን ሙታን በአብይ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍሥሐ ወሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የገብረ መስቀል ሚዲያ ነው። ከትንሳኤው በኋላ ማክሰኞ ቶማስ ይባላል። የመጀመሪያው ሰኞ ያው ትናንት እንደተመለከት ነው። ማይዶት ማይዶት ማለት መሻገር ነው። ዛሬ ደግሞ ማክሰኞ ደግሞ ቶማስ ትባላለች። እች ቀን ከትንሳኤው ሁለተኛዋ ቀን ቶማስ ትባላለች። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 እስከ 27 ያለውን ታሪክ እናንበውና በአጭር ተርጉመ ተርጉመነው እንጨርሳለን። ምን ይላል? ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ ደጆች ተዘግተው ሳለ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሆን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፋለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል የያዛችሁባቸው ባቸው ተይዞባቸዋል። አላቸው ነገር ግን ከአስራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየው፣ ጣቴንም በችንካሩ ምልክት ካላስገባው፣ እጄንም በጎኑ ካላስገባው አላምንም አላቸው። ይሄ ነው እንግዲህ ታሪኩ የሚናገረው። ከዚያ ቀጥሎ ከሳምንቱ ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆቹም ተዘብተው ሳሉ ኢየሱስ መጣ፣ በመካከላቸው ቁሞ ሰላም ለእናንተ ይሆን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣ እጆችንም እጅህንም አምጣና በጎኔ አግባ ያመንህ እንጂ ያላመንህ አትሆን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስለ አየኸኝ አምነሃል፣ ሳያዩኝ የሚያምኑ ብፁዓን ናቸው ይላል። እንግዲህ መጽሐፍ ቅዱስ ነው። በነገራችን ላይ መጽሐፍ ቅዱስ ስብከት አለ፣ ትምህርታዊ ስብከት አለ፣ ትርጓሜ አለ፣ ጥሬ ንባብ አለ። አሁን ያነበብነው ጥሬ ንባቡ ነው። ጥሬ ንባቡ ላይ ስንመለከተው ይቺ የመዛሪዋ ማክሰኞ በአጭር ታሪክ ሐዋርያት ያው እንግዲህ አስሩ በአንድ ቤት ሆነው እመቤታችንም አብራ አለች። የክርስቶስ መነሳት እርግጠኛ ሆነው በማርያም ያላዛር እናት ቤት ተሰብስበው ነበሩ አስሩ። ቶማስ ግን አልነበረም ይላል። ቶማስ ባልነበረበት አስሩ ተሰብስበው ባሉበት በተዘጋ ደጅ ኢየሱስ ገባ ነው ዛሬ ብዙ የተዘጉ ደጆች አሉና መድኃኔዓለም በእውነት ወደ ውስጣቸው ገብቶ ሰላምን ያደለልን። በቋንቋ ምክንያት፣ በስልጣን ምክንያት፣ በሀብት ምክንያት፣ በተራራ ምክንያት፣ ይልቁንም ደግሞ በማንነት ምክንያት ብዙ የተዘጉ በሮች አሉ፣ የተዘጉ እድሎች አሉ፣ የተዘጉ መንገዶች አሉ፣ የተዘጉ ህይወቶች አሉና እግዚአብሔር አምላክ እንዲከፍታቸው የእርሱ መልካም ፈቃዱ ይሆንልን እና ምንድን ነው የሚለው ደጆች ተዘግተው ሳሉ ኢየሱስ መጣ ነው የሚለው በዚህ ቸርስ ነው የምነጋገረው አያችሁ። በዚህ ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ላይ ምን ይላል? መላኩ ይላል ወደ ቀይ በኩል ተመልከት አለኝ። ስመለከት የተዘጋ በር አየሁ አለ። ቀይ ጎልማሳ ገባ አለ። ያ ጎልማሳ ወጣ አለ። በሩ ግን ለዘላለም ተዘግቶ ይኖራል አለኝ አለ። የተዘጋ በር የተባለው የድንግል ማርያም ማህፀን ነው። ቀይ ጎልማሳ የተባለው መድኃኔ ዓለም ነው። ገባ ማለት ተጸነሰ ማለት ነው። ወጣ ማለት ደግሞ ተወለደ ማለት ነው። አሁን በዚህ ገባና ወጣ የተባለው እንደገና በንጹህ መቃብር ገባ። ድንጋዩ እንዳለ፣ ጠጠሮችም እንዳሉ፣ አፈሩም እንዳሉ በሕቱም መቃብር ተነሳ እህቱም መቃብር ተነስቶ ለሐዋርያት፣ ለእመቤታችን፣ ለመግደላዊት ማርያም ትንሣኤውን የተነገረ አምላክ፣ መስኮቱም ዝግ በሩም ዝግ ሆኖ ሳለ ነገር ግን ሐዋርያት ወዳሉበት ገባና ፊታቸው ላይ ቆመ። እግዚአብሔር አምላክ በእውነት በሰንሰለት እግርና እጆቻቸው ታስረው፣ በረሃብ ታስረው፣ በዘረኝነት ታስረው፣ በተለያየ ነገር ታስረው በየቦታው የወደቁት ወገኖቻችን ላይ መድኃኔዓለም ይግባላቸው። እሱ ከገባ ሰላም ስለሚገኝ ማለት ነው። ይሄም ቀን ይላል ይህም ቀን እርሱ ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ። ይህ የሆነው እሑድ ማታ ነው፣ እሑድ ማታ ነው። እንግዲህ ታሪኩ ከዚያ ቀጥሎ እሑድ ማታ ጠዋት ላይ ሌሊት ላይ ከሌቱ አስር ሰዓት ጀምሮ ተነሳ። አስራአንድ አስራ ሁለት ሰዓት መጀመሪያ መግደላዊት ማርያም መጣች፣ ጴጥሮስ መጣና ዮሐንስ መጡ፣ ሌሎቹ ማርያሞች መጡ። በአጭሩ አገላለጽ ትንሳኤው ትንሣኤውን ካዩ በኋላ ሄደው በተዘጋ ቤት ተቀመጡ መስኮቱንም ዘግተዋል በሩንም ዘግተዋል እንዳይወጡ ፈርተው እንዳይነጋገሩም እንደዚሁ ተጨንቀው ባሉበት ሰዓት ላይ አስራ ሁለት ሰዓት የመጀመሪያው አሁድ ማለት ነው ኢየሱስ በተዘጋው ደጅ ገባ ማን የለም ቶማስ የለም ሌሎቹ ግን ምን ሆነው አሉ ማለት ነው ስንቱ አስሩ አሁን ከዚህ በኋላ አራሞ ግንባሩን ደረቱን እግሮቹን እጆቹን አሳያቸው አሳያቸው ቀጥሎ ደግሞ ምንድን ነው ያላቸው ሰላም ለእናንተ ይሆን አላቸው ሰላም ሰላም ሰጣቸው። እንደገና ደግሞ ምንድን ነው የሚለው? ባረካቸው። ጎኖቹን፣ እጆቹን፣ እግሮቹን፣ ሰውነቱን አጠቃላይ ያን የተጠበዘውን ያለቀውን በሙሉ አሳያቸው አሳያቸው። ከዚህ በኋላ ግን ምንድን ነው ያለው? ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ዋናው በአባል ሀምሳ ነው። እዚህ ላይም ደግሞ ክህነትን መንፈስ ቅዱስን ሰጧቸዋል። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ደግሞ ተይዞባቸዋል አለና ስልጣንን ሰጠው። ወሀቦሙ ስልጣነ ይፈውሱ ሎዱ ድውያን እንዲፈውሱ እንዲያስሩ እንዲፈቱ እንዲያቀርቡ እንዲያነጹ፣ እግዚአብሔር አምላክ ምን ሰጣቸው? ስልጣንን ሰጣቸው። ይሄ የመጀመሪያው እሑድ ማታ ላይ ነው ማለት ነው። ከዚህ በኋላ እንግዲህ አሁን የማክሰኞዋን ታሪክ ስንመለከት ማክሰኞ ቶማስ መጣ። ሲመጣ ሐዋርያት ለቶማስ ምን አሉት? ጌታ እኮ እንደተናገረው ተነስቷል አሉት። ይሄ እንግዲህ የማክሰኞ ታሪክ ነው። ተነስቷል ሲሉት ምን አሉት? የተወጋውን ጎኑን፣ የተቸነከረውን ግንባሩን፣ እጆቹንና እግሮቹን ካላየው አላይ አላምንም ያለው በዚህ ውስጥ እንዳሉ እንግዲህ ወደ ዳግም ትንሳኤ ታሪክ ልንሄድ ነው ማለት ነው። አዎ እንደገና ለሁለተኛ ጊዜ በተዘጋ ደጅ መድኃኔዓለም ገባ ኢየሱስ ገባ። ገባና አራዮ ለቶማስ ርግዘተገቦ ለቶማስ ጎኑን አሳየው። ለእንድሪያስ ቀነዋተሪው ለእንድሪያስም ደግሞ የተቸነከረውን እግሮቹን እጆቹን አሳየ። ቶማስን ጠራና አማኝ እንጂ ተጠራጣሪ አትሁን ና ረእዩ ደዊዩ እገሪ እንሆ ጎኒን ኣንጣ እጅን እጁን አስገባ ለምጻም አስገባ ለምጻም ሆነች እናወጣች እንዶም ምንድንላሉ ሊቃውንት ቀለጠሽ ነው የሚሉ በኋላ ድንግጥ አለ መልስ አስገባ አለ ኖርማል ሆነለት ኣብ መንካሎ አምላኬ እግዚኣ አምላኬ አምላኬ እውነት አንተ ስላየህ አመንክ። ብፁዓን ሰለ ይሬዩን ያመኑን ሳያዩ የሚያምኑ ብፁዓን ናቸው አለና ቶማስ እንዳሳመኑ ማለት ነው። ሁለተኛዋ ማክሰኞ ሰኞ ማዕዶት ማክሰኞ ቶማስ የተባለው ይችቀል ለቶማስ መታሰቢያ፣ የሐዋርያት የእምነታቸው መታሰቢያ፣ የቶማስ የጥርጥሩ መታሰቢያ፣ ለሐዋርያት የቡራኬ መታሰቢያቸው፣ ለቶማስ ደግሞ የመልስ መታሰቢያ ሆኖ ማክሰኞ ቶማስ ተብሎ ይታሰባል። ሙሉ ታሪኩ ግን የዳግም ትንሣኤ የምናየው ታሪክ ነው የሚሆነው ማለት ነው። ስለዚህ እነሆ ኢየሱስ ክርስቶስ በተዘጋ ደጅ ገብቶ ቶማስን እጅህን አምጣ ብሎ አሳምኖ ለሐዋርያት ደግሞ ሥልጣናቸውን ያጸናበት ታላቅ ዕለት ነውና ይች ቀን ቶማስ ትባላለች። ርዕሳችን የምንወስደው ነው፣ ኢየሱስ በተዘጋ ደጅ ገባ። ዛሬ ብዙ የተዘጉ ደጆች አሉ ይመናል የተዘጉ ደጆች አሉ። የፍቅር ደጆች ተዘግተዋል። የይቅርታ ደጆች ተዘግተዋል። አብሮ የመኖር ደጆች ተዘግተዋል። የመራራት ደጆች ተዘግተዋል። አዎ የመተዛዘን የመተሳሰብ ደጆች ተዘግተዋል። አብሮ የመብላት አብሮ የመጠጣት አብሮ የመደሰት አብሮ የማዘን ደርጆች ተዘግተዋል። እነዚህ የተዘጉ ደጆች እግዚአብሔር አምላክ ይክፈትልን። የብዙዎች የስራ እድል ተዘግቷል። የመኖር እድል ተዘግቷል። ወጥቶ የመግባት እድል ተዘግቷል። እንደገና ደግሞ መንገዶች ተዘግተዋል። አዎ በእውነት በዚህ በኩል የተዘጉ መንገዶች በማን በኩል ይከፈታሉ ብለን ስናይ በይቅርታ፣ በፍቅር፣ በሰላም ነውና እግዚአብሔር አምላክ የተዘጉትን እንዲቀፍት ይልቁንም ደግሞ ያላመነውን ተጠራጣሪውን ቶማስን ያሳመነ አምላክ በጥርጥር ውስጥ ያሉ ከእምነቱ ውጭ ያሉ ሰዎችን ወደ በረቱ ይመልስልን። ከበረቱ ውጭ ያሉትን እንዲሁም ደግሞ በመጠራጠር ውስጥ ያሉትን ደግሞ የተጠራጠረ አንድ ቀን ይስታል የተነቃነቀ አንድ ቀን ይወድቃል ተብሏልና፣ የተነቃነቀው እንዳይወድቅ የተረጠረጠረው እንዳይክድ እግዚአብሔር አምላክ በተዘጋው ደጅ ገብቶ ሰላምን እንዲያመጣ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። በተዘጋ ደጅ ኢየሱስ ገባ፣ እግዚአብሔር አምላክ ወደ ህይወታችን ይግባ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሸር አድርጉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።